ኢትዮጵያዊነት በጽኑ የሀገር ፍቅር ላይ የታነጸ ባለብዙ መልክ ነው። ለኢትዮጵያውያን የትም ሆኑ የት ኢትዮጵያዊነታቸው ከደም የተዛመደ ነው። በኢትዮጵያዊነት የጋራ ማህበር ለሚኖሩት ሕዝቦቿ ደግሞ የጋራ ማስተሳሰሪያቸው የጋራ ባህልና ታሪክ ናቸው። በኢትዮጵያ የገሌ ናቸው የማይባሉ አያሌ ገድሎች በሀገር ልጆች ተፈጽመዋል። ሀገር የሚጸናው በጋራ አብሮነት ላይ ነው ያሉ ሁሉ በባህል ልዩነታቸው ደምቀው ዛሬም በሀገር ዋርካ ስር አሉ። ጠቦ የማይታየው ኢትዮጵያዊነት በቋንቋ፣ በባህል በሀገራዊ አልባስ፣ በልዩነት ውስጥ ድንቅ ውበትን የሚያሳይ ነው። የትናንት ታሪካችን ሰዎቹን ልንለውጠው ባንችልም ከትናንት ተምረን ዛሬን ሰርተን ለነገዎቹ ትውልዶች የአማረ ሀገርን ማስተላለፍ ጊዜ የማይሰጠው ጉዳይ ነው። ኢትዮጵያውያን ለሀገራቸው ያላቸው ፍቅርና ተቆርቋሪነት መለኪያ የሌለው እንደሆነ ብዙ ማሳያዎችን ማንሳት ይቻላል። ኢትዮጵያውያን ባሉበት ሰንደቅ ዓላማቸውን ይዘው ከምንም በላይ ሀገራቸውን በልባቸው አቅፈው ይኖራሉ። ኢትዮጵያውያን በኢትዮጵያዊነት ሰበዝ ተሳስረው አንድነታቸውን አጠናክረው ለአንዲት ሀገር ወደፊት ሊጓዙ የሚችሉት በግለሰብ ደረጃም ቢሆን ስለ ሀገር እድገት በብዙ ማበርከት እንደሚችሉ በማሰብ ነው። ታሪክን ማወቅ ህልውናን ማወቅ እንደሆነ ይገለጻል። ይህ ሲሆን ደግሞ ግለሰቦች ስለ ሀገራቸው ያላቸውን ጽናት ያጎላዋል። ኢትዮጵያ የባህል የእምነት፣ የቋንቋ፣ የመልክዓ ምድር ብዝሀነትን የተላበሰች ህብረ ብሔራዊ ሀገር ከመሆኗን ባሻገር ህዝቦቿ በአንድነት የሚቆሙበትና የሚተባበሩበት በርካታ ሀገራዊ እሴቶች አሏቸው። ከድህነት ለመውጣት በሚደረገው ትግል የመተባበርና አብሮ የመፋለም እሴት ዛሬም ጎልቶ ይታያል። ኢትዮጵያዊነት በአንድ ግለሰብ ፍላጎት፣ በአንድ የታሪክ ወቅት ወይም በአንድ የታሪክ ቦታ የሚተረጎም አይደለም። ኢትዮጵያዊነት ከትውልድ ትውልድ የሚተላለፍ ዘርፈ ብዙ የሀገር ባለቤትነት እሴት እሴትም ጭምር ነው። ኢትዮጵያ በወራሪዎች የማንበርከክ ሙከራ ሲደረግባት የሀገሬው ሰው በሙሉ ኑሮውን ትቶ ትጥቅ አንግቶ ሀገርን ነፃ ለማውጣት መሰለፍና ሀገርን ማስከበርን ለዓለም አስተምሯል። ኢትዮጵያዊነት ከታሪክ ጋር የተሳሰረም ጭምር ነው። ታሪክ ለሁሉ የሚስማማና አንድ ወጥ ሆኖ ሁሉንም እኩል ሊያስደስት የሚችል እንዳይደለ እሙን ነው። ከጥንት ጀምሮ በኢትዮጵያ ብቻ ሳይሆን በየትኛውም ሀገር ታሪካዊ ትርክቶች የአሸናፊዎችን ትረካ እነሱ በሚፈልጉት መንገድ አጉልተው የነሱን ጀግንነት ደህንነትና የተጻራሪዎቻቸውን ድክመት አግዝፈው ሊያሰፍሩ ይችላሉ ከፋም ለማም ትላንትን ልንለውጠው ወይም ልናስተካክለው ስለማንችል ትላንት ላይ መቅረት እንደ ሀገር የሚበጅም አይደለም ኢትዮጵያ ውስጥ ታሪክ ነው ወይስ ተረክ ነው እያጠላ ያለው ታሪኩ አንድ ሰው አንድን ሰው መታ ከሆነ እኛ ግን ከመምታቱ በፊት አፈጠጠበት በቀኝ በኩል አይቶት እያልን የምንጨምራቸው ተረኮች የበዳዩን የበደል ልክ የሚያገዝፉ ናቸው ነገስታት ላይ የሚነሳው ተረክ በብሔረሰብ የሚነሳው ተረክ በሃይማኖት የሚነሳው ተረክ ከአክቹዋል ታሪኩ በላይ የገዘፈ ስለሚሆን ማጽዳት የሚያስፈልገው እነዛን ናሬሽኖች ነው አሁን ላይ ፎከስ እናደርግ የሚለው ሀሳብ አጥሮ ሲነገር ቀላል ይመስላል እንጂ የእኛ ፖለቲካ የእኛ ሃይማኖት የእኛ ቤተሰብ ጸብ በሙሉ አሁን ላይ ካለማተኮር የመጣ ነው እሱ እኮ ትናንትና እሱ እኮ ዘሩ እሱ እኮ እምነቱ ብለው ወደኋላ ባንመለስ ኖሮ አሁን ባለው ድርጊት እና ምልልስ ብዙ ሰው አይቀያየም ነበር። በጋራ ታሪኮች ላይ በማተኮር አብሮነትን ማጠናከር ለሰው ልጆች ማህበራዊ መስተጋብር ወሳኝ ሚና ያለው መርሆ ነው። አብሮነት የተለየ ማንነትን፣ ባህልን ወይም ሀሳብን የሚያከብርና የሚያስተናግድ በሰላም አብሮ ለመኖር መሰረት የሆነ ነው። በኢትዮጵያ ውስጥ የተለያዩ ማንነቶች፣ ባህሎች፣ ቋንቋዎች፣ ሃይማኖቶችና ልማዶች ቢኖሩም በእነዚህ ልዩነቶች ውስጥ የሚያመሳስላቸው ኢትዮጵያዊ ማንነት አላቸው። የኢትዮጵያ ሕዝብ ለረጅም ጊዜ የዘለቀ የእርስ እርስ በርስ የትብብርና የአብሮነት ታሪክ ያላቸው በመሆኑ ብዙዎቹ ማህበራዊ ግንኙነቶችና ልማዶች ተወራርሰዋል። ብሔር ብሔረሰቦችና ህዝቦች ለዘመናት ያቆዩትን እሴት ለቀጣዩ ትውልድ የሚያስተላልፉት በአብሮነት ብቻ ነው። ጠንካራ ሀገር እንዲኖር የአብሮነት እሴቶችን መንከባከብ እንደሚገባም የታሪክ ባለሙያዎች ይናገራሉ።